ሰላም ሰላም፣ እንዴት ናችሁ? ወደ ዘመን ስፖርት ቤተሰቦች፣ ዘመን ስፖርት ተመልሷል። የተለያዩ የውጭ የዝውውር መረጃዎችን ወደ እናንተ ለማድረስ ተመልሼ ተገኝቻለሁ። ዘመን ስፖርትን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ላይክ እና ሼር በማድረግም ይህንን ቪዲዮ እንድትጀምሩት የዘወትር ግብዣን ወደ እናንተ አደርሳለሁ ማለት ነው። እንግዲህ በእንግሊዝ ፕሪሚየር ሊግ የተለያዩ የዝውውር መረጃዎች እየወጡ ይገኛሉ። በአርሰናል ቤት በማንቸስተር ዩናይትድ ቤት፣ ማንቸስተር ሲቲ ሊቨርፑልም የተለያዩ ታላላቅ ተጫዋቾችን አስፈርሟል። እየጨረሳቸው የሚገኙ የተለያዩ ዝውውሮችም አሉ ወደ እናንተ ማደርስ ይሆናል። ውድ የዘመን ስፖርት መረጃ ተከታታዮች አብራችሁኝ እንድትቆዩ ጋብዛለሁ። እንግዲህ አርሰናል በዘንድሮ የውድድር ዘመን በፕሪሚየር ሊጉ ሁለተኛ ደረጃን ይዞ ማጠናቀቁን እንዳረጋገጠ ሁላችንም ያወቅነው ጉዳይ ነው። በዚህም እንግዲህ በአርሰናል ቤት ማለት ነው የዴክላን ራይስ የማጥቃት ብቃትም ለመድፈኞቹ ስኬት ቁልፍ ምክንያት ሆኖ ስንመለከተው እንደነበረ የሚዘነጋ ጉዳይ አይደለም። እንግዲህ ዴክላን ራይስ በዚህ አመት ጥሩ የጎል አግቢነት ደረጃ ላይ ይገኛል። የቡድን አጋሩና ጎልደን ግሎቭን ለተከታታይ ሁለተኛ ዓመት የወሰደው የአርሰናል የግብዘብ ዴቪድ ራያም ስለ ዴክላን ራይስ የተለያዩ ጉዳዮችን እየተናገረ ይገኛል ማለት ነው። ዴክላን ራይስ በየጨዋታዎቹ ተጨማሪ ኳሶችን ወደ ጎል እንዲመታ እወተውተው ነበረ ነው ያለው። እንግዲህ ዴቪድ ራያም እንዲሁም ሚኬል አርቴታም አማካዩን ለማዘዋወር የደበት ርቀትና የጀመረው የታክቲክ ለውጥ አሁን ላይ ውጤት እያመጣለት ይመስላል። ውድ ተከታታዮች፣ የመሃል ሞተሩ ዴክላን ራይስም በአርቴታ ዘመን የማያቋርጥ መሻሻልን ነው እያሳየ የሚገኘው። አርሰናሎች እንግዲህ በሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ በፒኤስጂ ከባድ ሽንፈት ቢያጋጥማቸውም እንዲሁም በኤፍ ኤ ካፕም ከማንቸስተር ዩናይትድ ቀድመው ነው ከውድድሩ እንደተሰናበቱ የምናስታውሰው ጉዳይ ነው። ውድ ተከታታዮች መድፈኞቹ በዚህ የውድድር ዘመን ጨዋታቸውን ከፍ ማድረግም ችለዋል። እንግዲህ የአርሰናል አማኞች የታዘቡት አንድ ጉልህ ለውጥም ዲክላን ራይስ የማጥቃት ውጤቱን ማሳደጉን ነው። በዚህ የውድድር ዘመን አምሳ ሁለት ጨዋታዎችን በማድረግ ዘጠኝ ጎሎችን አስቆጥሮ አስር ጊዜ አሲስት ማድረግም ችሏል። እንግዲህ ስለ ዴክላንድ ራይስ ቁጥራዊ መረጃዎችንም መመልከት እንችላለን። ውድ ተከታታዮቼ በአርሰናል ቤት እንግዲህ ከዌስትሃም ከተዘዋወረ በኋላ ማለት ነው። ዴክላንድ ራይስ በአርሰናል ቤት ሁለት መቶ ሰባ ሰባት አፕሪያንሶችን ማድረግ የቻለው ከእነዚህም መካከል አንድ መቶ ሀያ አንድ ጨዋታዎችን ማሸነፍ ችሏል። ውድ ተከታታዮች በአጠቃላይ ሃያ አንድ ጎሎች ማስቆጠር የቻለው ይህ እንግሊዛዊ የመሃል ሞተር ጎሎችን በፐርሰንት ስናሰላውም በዜሮ ነጥብ ዜሮ ስምንት ፐርሰንት በየጨዋታዎቹ ጎል ያስቆጥራል ማለት ነው። በእርግጥ ስንመለከተው ቁጥሩ እጅግ ያነሰ ነው። ነገር ግን የአርሰናሉ አሰልጣኝ ሱፐር ማይክል አርቴታ በሚሰጠው የተለየ ሚና እጅግ የተዋጣለት እንቅስቃሴን ነው ማድረግ የቻለው። ሙሉ ዘጠና ደቂቃ መሮጥ ይችላል። ወደ ኋላ በመሳብ ይከላከላል። ኳሶችን መስርቶ ወደፊት የሚያደርገው የማጥቃት ሂደት እጅግ እጅግ የተዋጣለት ነው። እንዲሁም አደጋ የሚሆኑ ኳሶችን በመከላከል እና በማጨናገፍ ደግሞ ቁጥር አንድ ይባላል። በአርሰናል እንዲሁም በሌሎች የእንግሊዝ ፕሪሚየር ሊግ ክለቦች ውድ ተከታታዮች ይህ ተጫዋች በሁሉም ባደረጋቸው የአርሰናል ጨዋታዎች 253 ሾቶችን ማድረግ የቻለው እነዚህንም ሾቶችን ከ253 ሾቶች ማለት ነው ሰባ አራቱ ሹቶች ኦን ታርጌት ናቸው። የሚገርም ቁጥር ነው። ውድ ተከታታዮች ዴክላን ራይስ በሁሉም ጨዋታዎች 13295 ፓሶችን ማድረግ ችሏል። በዚህም ስናስበው ፓስ ፐርማች ወይም በየጨዋታዎቹ አርባ ስምንት ፓሶችን ማድረግ ይችላል ማለት ነው። ሰላሳ አራት ትልልቅ እድሎችን መፍጠርም ችሏል። ሶስት መቶ ስልሳ አራት ክሮሶችን ማድረግ የቻለው ይህ ተጫዋች ክሮስ አክቹሬሲን ስንመለከት ሀያ ስምንት ፐርሰንት ነው። ውድ ተከታታዮች እነዚህ ሁሉ ቁጥራዊ መረጃዎች ጥሩ ቢሆኑም ነገር ግን ነገር ግን ዋናው መመልከት ያለብን ጉዳይ ዴክላን ራይስ አርሰናልን የጠቀመበትን መንገድ ነው ማየት ያለብን። እንግዲህ የአርሰናሉ ማናጀር ሱፐር ማይክል አርቴታ እንግዲህ ዴክላን ራይስን በተለየ ሚና እንደሚያጫውተው እናውቃለን። ከኋላ እየሄደ ከበረኛ ጋር ከበረኛው የሚቀበላቸውን ኳሶች እንዲሁም ኳሶችን እየገፋ ወደ ተቃራኒ የግብ ክልል የሚገባበትን መንገድ እናስታውሳለን። እንዲሁም ዴክላን ራይስ አርሰናልን የጠቀመበትን መንገድ ስናይ እንግዲህ ሁላችንም እናውቃለን፣ በመከላከሉ ረገድ እጅግ እጅግ የተዋጣለት ነው። ካደረጋቸው 277 ጨዋታዎች ስድስት መቶ አራት ታክሎችን መውረድ ችሏል። ወደ ተከታታዮች ይህ ቁጥር የተዋጣላቸው የሚባሉት ተከላካዮች ራሱ ማስመዝገብ ከሚችሉት ቁጥር እጅግ የበለጠ ነው። ይህ አደለም የሚገርበው፣ ከሚወርዳቸው ታክሎች አምሳ አምስት ፐርሰንት የሚሆኑት የተዋጣላቸው ወይም ስኬታማ ታክሎች ናቸው። እንዲሁም ሰባ ስድስት ሹቶችን ከልክሏል። አራት መቶ አስር ኢንተርሴፕሽን አለው። አራት መቶ አስራ አምስት ክሊራንስ አለው ወይም ኳሶችን አራት መቶ አስራ አምስት ጊዜ አጽድቷል። እንዲሁም 225 ሄድ ክሊራንስ ወይም የጭንቅላት ኳስ አለው። 1860 ሪከቨሪ አለው። እንግዲህ እንደዚህ እንደዚህ እያለን በጣም ብዙ ስኬቶችን መጥቀስ እንችላለን ማለት ነው። ነገር ግን ይህን ሁሉ ሲያደርግ በጣም የሚገርመው በአርሰናል ጎል መቆጠር ምክንያት የሆነው ሁለት ጊዜ ብቻ ነው። በቅርብ ጊዜም እንግዲህ በኒውካስል ዩናይትድ ላይ ባስቆጠረው ጎልም መድፈኞቹ በዚህ ሲዘን በኤምሬትስ ባደረጉት የመጨረሻ ጨዋታ አንድ ለዜሮ በማሸነፍ በቀጣዩ ዓመት ሻምፒየንስ ሊግ መሳተፍ እንዲችሉ እና ሁለተኛ ደረጃ ላይ ሆነው እንዲያጠናቅቁ ያስቻለችውን ጎልም ማስቆጠር የቻለው ይህ ተጫዋች ነው። የአርሰናሉ ግብ ጠባቂ ለቲኤንቲ ስፖርት እንደተናገረው ሁልጊዜ ብዙ ኳሶችን መምታት እንዳለበት እነግረዋል እርሱም ከሩቅ ጎል እያገባም አረጋግጦልኛል ብሏል ሪያል ማድሪድ ላይም ሆነ በማንቸስተር ዩናይትድ ላይ ያስቆጠራቸው ጎሎች እነዚህን ያሳዩናል ሁልጊዜ እሱ የማይታመን አቅም ስላለው የበለጠ መተኮስ እንዳለበት እነግረዋለሁ ብሏል በቀኝ እግሩ ያለውን መሳሪያ መጠቀምም ይኖርብናል ሲል የአርሰናሉ የግብዘብ ዴቪድ ራያም ተናግሯል። እንዲሁም አርቴታ የጎል ተጽዕኖ ለማሳደግ ራይስን በበለጠ የማጥቃት ቦታ ላይ ማሰማራት ያለውን ጠቀሜታም የተገነዘበ ይመስላል። ውድ ተከታታዮች በሩብ ፍጻሜው የሻምፒየንስ ሊግ ባለቤት ሪያል ማድሪድ ላይ ሁለት አስደናቂ የፍጹም ቅጣት ምቶችን ጨምሮ ያበረከተው አስተዋጽኦ በውድድር አመቱ በሙሉ ማለት ነው። የበለጠ ሀላፊነት በማሳየት ወደ ማዕከላዊ ሚና ሲሸጋገር በጨዋታው ላይ ተጨማሪ ሽፋንን እየሰጠም ተመልክተነዋል ማለት ነው እንግዲህ በዚህ የውድድር ዘመንም ይህ ተጫዋት አምሳ ሁለት ጨዋታዎችን ሲያደርግ አስራ አምስት ጨዋታዎችን በተከላካይ አማካኝነት ጀምሯል አንድ ጎል አስቆጥሮ ሁለት አሲስቶችንም ማድረግ ችሏል ሆኖ የ26 ዓመቱ አማካይ በ2024-25 የውድድር ዘመን ስምንት ጎሎችን አስቆጥሮ ስምንት ለጎል የሚሆኑ ኳሶችንም አመቻችቶ አቀብሏል። አርሰናል ሪያል ማድሪድን አምስት ለአንድ በድምር ውጤት ካሸነፈ በኋላ አርቴታ በሮ ፍጻሜው ጨዋታ በሁለቱም እግሮች ያሳየውን ተጽዕኖ ከማድነቅ ወደ ኋላም እንዳላለ እናስታውሳለን። ሚኬል አርቴታ ሲናገርም በዚህ ውድድር ዘመን ዲክላን ራይስ ለአርሰናል የበለጠ ወደፊት ሚና እንደሚጫወትም ገልጹ። ውድ ተከታታዮች እንግዲህ አርሰናል የዲክላን ራይስን ቦታ ለመሸፈን እንግዲህ የተለያዩ ዝውውሮችን ለማድረግ በክረምቱ የዝውውር መስኮት ማለት ነው የተለያዩ ተጫዋቾችን እያማተረ ነው የሚገኘው ማርቲን ዙቢሜንዲን በቶማስ ፓርቲ ለመተካት እንግዲህ እንቅስቃሴዎችን እያደረጉ ነው። ኦረዲ የተሳካ ዝውውር ነው ማለት እንችላለን ማለት ነው። ከዚህም ሌላ እንግዲህ ወደ ማንቸስተር ዩናይትድ የዝውውር መረጃም እንግዲህ እንለፍስኪ ውድ ተከታታዮች። ማንቸስተር ዩናይትድ የብሬንትፎርዱን የፊት መስመር ተጫዋች ብሬያን ምቤሞን ለማዘዋወር ከተጫዋቹ ጋር መነጋገራቸው ተገልጿል። በክረምቱ የዝውውር መስኮትም እንግዲህ የአምስት ዓመቱን ካሜሮናዊ ኢንተርናሽናል ለማዘዋወር ይፈልጋሉ እየተባለ ይገኛል። እንግዲህ ይህ ተጫዋች ካሜሮናዊ ብሪያም ቤሞ በ2024 25 የውድድር ዘመን ያሳየውን አስደናቂ የግል ውድድሩን ተመልክተው ነው ለማስፈረም ፍላጎት ያሳደሩት ማለት ነው። ንቦቹም እንግዲህ ብሪያም ቤሞን የሚፈልግ ማንኛውም ክለብ ካለ 50 ሚሊዮን ፓውንድ መክፈል እንዳለበትም አረጋግጠዋል። ይህ ተጫዋች እንግዲህ ከ2022 23 እንዲሁም 24 25 የውድድር ዘመን ባለው የውድድር ዘመን ማለት ነው 14 ግቦችን በማስቆጠርና ሰባት አሲስት በማድረግ አጠናቋል ማለት ነው። እንዲሁም ይህ ተጫዋች እንደ ቀኝ ክንፍና የዘጠኝ ቁጥር ሚናንም በመቀበል በተለየ ሚና መጫወት መቻሉ የሩበን አሞሪምን ቀልብ መሳበም ችሏል። ውድ ተከታታዮች፣ ማንችስተር ዩናይትድ በዚህ የውድድር ዘመን 44 ጎሎችን አስቆጥሮ 15ተኛ ደረጃን ይዞ ማጠናቀቁ የሚታወስ ነው። ዋና አሰልጣኙ ሩበን አሞሪምም በሚቀጥል የውድድር ዘመን በኦልድ ትራፎርድ መቀጠላቸውን ያረጋገጡ ሲሆን እንዲሁም በዋናነት የአጥቂ ክፍላቸውን ማጠናከር እንዳለባቸው ተነግሯቸዋል። በዚህም እንግዲህ በመጀመሪያው የዝውውር ክፍል የኦልቨር ሃምፕተን ወንደረርሱን አጥቂ ማትያስ ኩንሃን ለማዘዋወር ከስምምነት እንደደረሱ የተለያዩ መረጃዎች እየወጡ ይገኛሉ። እንዲሁም ብሪያም ምቤሞንም ለማስፈረም ያን ያክል ችግር የሚፈጠርባቸው አይመስልም። ምክንያቱም የብሬንትፎርዱ ማናጀር ቶማስ ፍራንክ በዚህ ክረምት ምርጥ ተጫዋቾቻቸውን ለመግዛት የሚፈልግ ማንኛውም ክለብ ካለ በትክክለኛ ዋጋ መሸጥ እንደሚችሉ ተናግረዋል። ማለትም ያው አስገድደው የሚያቆዩት ተጫዋች የለም። ስለዚህ ማንኛውም ክለብ የተሻለ ተጫዋች ነው የሚለውን ብሬንትፎርድ የሚያቀርበውን ትክክለኛ ዋጋ እየከፈሉ መውሰድ እንደሚችሉ ብሬንትፎርዱ አሰልጣኝ ቶማስ ፍራንክ ተናግሯል ማለት ነው። ስለሆነም እንግዲህ የቀይ ሰይጣኖቹ አለቃ ሩበን አሞሪም ያን ያክል የፋይናንስ ችግር ያለበት አይመስልም። ምክንያቱም ሁሉን በሚባል ደረጃ ተጫዋቾቹን ለገበያ አቅርቧቸው፣ ስለሆነም እነሱን በሚሸጥበት ዋጋ ነው ሌሎቹን ማምጣት ሌሎቹን በግዥ የሚያመጣው ማለት ነው። ስለሆነም ይህንን የብሬንትፎርዱን የቀኝ ተመላላሽ የክንፍ ተጫዋች የክንፍ አጥቂ ተጫዋች ማለት ነው፣ አምሳ ሚሊዮን ፓውንድ በመክፈል እንደሚያዘዋውረው እየተነገረ ነው የሚገኘው። እንግዲህ ቀይ ሰይጣኖቹ ከብሪያንም ሌላ የኢፕስዊች ታውኑን ሊያም ዴላፕ ጋርም እንግዲህ ስማቸው እየተያያዘ ይገኛል። በሰላሳ ሚሊዮን ሚሊየን ዩሮ የውል ማፍረሻ ገንዘብ ማዘዋወርም ይችላሉ እየተባለ ነው። ነገር ግን ከአንዳንድ ክለቦች ፍክክርም ይጠብቃቸዋል ተብሎ እየተነገረ ይገኛል። ዩሮፓ ሊጉን ማሸነፍ አልቻሉም። ማንቸስተር ዩናይትዶች በቶተናም በመሸነፍ በአቋራጭ ቻምፒየንስ ሊጉን መሳተፍ ፈልገው ነበረ፣ ነገር ግን ሊሳካላቸው አልቻለም። እንግዲህ ቻምፒየንስ ሊጉንም ማለፍ ባለመቻላቸው ምክንያትም በዝውውር ሂደት ውስጥ ከፍተኛ ተጽዕኖ ሊያሳድርባቸው ይችላል። ምክንያቱም ሊያም ዲላፕን ከሊቨርፑል ጀምሮ ሁሉም ቻምፒየንስ ሊግ የተሳተፉ ክለቦች አርሰናል፣ ሊቨርፑል፣ ኒውካስል ዩናይትድ፣ ቼልሲ ይፈልጉታል ይህንን ተጫዋች እና ምናልባት ማንቸስተር ዩናይትድን የሚመርጥበት እድል እየጠበበ ነው ማለት ነው። እንግዲህ ማንቸስተር ዩናይትዶች በክረምቱ አንቶኒን፣ ጀደን ሳንቾ እና ማርከስ ራሽፎርድን በመጪዎቹ ሳምንታት ይሸጣሉ ተብሎ ይጠበቃል። ሩበን አሞሪምም በክረምቱ አዲስ ክለብ እንዲያፈላልግ ለአርጀንቲናዊ ተጫዋጭ ኤልሃንድሮ ጋርናቾም እንደተናገረ እየተዘገበ ይገኛል። እንግዲህ ፖርቹጋላዊ አሰልጣኝ ሩበን አሞሪም ወደፊት ዋና የፊት መስመር ተተኪዎች የሚያስፈልጉት ሲሆን ሁለቱንም ማለትም ምቢሞን እና ማቲያስ ኩንሃን ማግኘት በክለቡ ውጤታማ እንዲሆን በማገዝ ትልቅ ሚና ይጫወታልም ተብሎ እየተጠበቀ ይገኛል ማለት ነው። ክቡራን ተከታታዮች እንዲሁም ወደ ሌላ የዝውውር መረጃ ስናልፍ እንግዲህ ወደ ማንቸስተር ሲቲው የቀድሞ ተጫዋች እንበለው የማንቸስተር ሲቲው ሌጀንድ እንግዲህ በክረምቱ ከሲቲ ጋር ለመለያየት ቀድሞ ስንብት አድርጓል ማለት ነው። ይህ ቤልጅማዊ ኬቨን ዴብሮይነ ነው። ሁላችንም እናውቀዋለን። በማንቸስተር ሲቲ ቤት ከፍተኛ ክብሮችንም ማሳካት የቻለ ተጫዋች ነው። አሁንም እየወጡ ያሉ መረጃዎች እንደሚያሳዩት እንግዲህ ወደ ጣሊያን ለመዘዋወር ከናፖሊ ጋር ተነጋግሯል እየተባለ ይገኛል። ኬቨን ዴብሮይነ በኔፕልስ ቤት መግዛቱን ተከትሎም እንግዲህ ዝውውሩ ወደ መገባደዱ እየሄደ ይመስላል። ለጋዜታ ዴሎ ስፖርት እንደዘገበውም የዴብሮይነ ወኪሎች የሁለት ዓመት ኮንትራት የመፈረም እድልና የሶስተኛ ዓመት አማራጭ ያለው ዝውውርን ነው ያቀረቡለት። አስር ሚሊየን ኢሮ ቦነስ ያለው ውል ነው ለኬቨን ዴብሮይን የቀረበለት። እንግዲህ ይህንን ውልም ለመፈራረም ረቡዕ ከናፖሊ ተወካዮች ጋር እንደሚገናኝም ታውቋል። ዴብሮይን እንግዲህ የሲቲ ታላቅ ተጫዋች ሆኖ ሳለ ነገር ግን አዲስ ኮንትራት ሊሰጠው ብቁ አልነበረም። በዚህም የተለያዩ እግር ኳስ ወዳድ ማህበረሰብ እንዲሁም ተጫዋቹ ማዘኑን እየተመለከትን እንገኛለን ይህ የሰላሳ ሶስት ዓመቱ ተጫዋች እሁድ ዕለት ታሪክ ለጻፈበት ክለቡ የመጨረሻ ጨዋታውን ያደረገ ሲሆን አሁን ደግሞ ነፃ ወኪል ከሆነ በኋላ ማለት ነው። በዚህ ዓመት የሴሪ አ አሸናፊ ከሆነው ናፖሊ ጋር ለመቀላቀል ዝውውሩ እየተገባደደ ይገኛል ማለት ነው። እንግዲህ ክቡራትና ክቡራን፣ የዘመን ስፖርት መረጃ ተከታታዮች የዛሬው መረጃዎች ይህንን ይመስሉ ነበረ። እስኪውላችሁም ይህንን ቪዲዮ ከመጨረሳችሁ በፊት ዘመን ስፖርትን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ እንዲሁም ላይክ ሼር እያደረጋችሁ የተለያዩ መረጃዎችም ካላቸው በኮሜንት መስጫ ቦክስ ላይ መረጃዎችን አካፍሉኝ ውድ ተከታታዮች የዛሬው መረጃዎችን እዚህ ላይ ቋጫለው ሰናይ ጊዜ